ዛሬ አንድ አስገራሚ ዜና ከቻይና በኩል ተሰምቷል። ምንድነው ጉዳዩ? የሮቦቶች እና የሰዎች የግማሽ ማራቶን ውድድር እንዲደረግ ለአፕሪል 13 እቅድ ተይዟል ማለት ነው። ሮቦቶቹ በጎን በሌላ በተዘጋጀላቸው መሮጫ ትራክ ይሮጣሉ፣ ሰዎች ደግሞ ይሮጣሉ። በቪዲዮ ላይ እንደምታዩት ከሮቦቶቹ ጋር አብረው የሚጠባበቁ የሆነ ነገር ሮቦቶቹ ቢሆኑ የሚከታተሏቸው ሰዎች በገመድ አስረው ይከታተሏቸዋል ማለት ነው። ግን ራሳቸውን ችለው ነው ሮቦቶቹ የሚሮጡት እና በዚህ ምንድነው ሴንሰራቸውን የተቀመጠላቸው ፎርሙላ አልጎሪዝሙ እንዴት እንደሚሰራ ተራራ፣ ሜዳ የተለያየ ነገር ስለሚወጡ ያን ፎርሙላውን እና ፊዚካሊ እንዴት አክት እንደሚያረጉ ሮቦቶቹ በደንብ እየተዘጋጁ ነው እና ሩጫውን ያደርጋሉ ማለት ነው። አሁን የመጨረሻ ዝግጅታቸውን ጨርሰው ያው ዋናውን ሩጫ እየተጠባበቁ ነው። ዘገባውን ያገኘነው ከሲጂቲኤን ነው።